ሰላም ጤና ይስጥልን። ውድ የሀበሻ አዲስ ዩቲዩብ ተከታታዮች፣ እንደምንቆያችሁ የተለያዩ አጫጭርና አስተማሪ ታሪኮችን ወደ እናንተ እናደርሳለን። መልካም ጊዜ። የሚስል ጓደኛ ይኑረን። ሁላችንም እንደምናውቀው ጓደኞቻችን የምንወዳቸው፣ የምናከብራቸው፣ ምስጢራችንን የምናካፍላቸውና ብዙን ጊዜ አብረናቸው የምናሳልፋቸው ውድ ሀብቶቻችን ናቸው። እነዚህ ሰዎች በአንድ ሆነ በሌላ መልኩ ህይወታችን ላይ ተጽዕኖ ማሳደራቸው አይቀርምና ጓደኞቻችንን እንዴት ልንመርጥ እንችላለን? ምን አይነት ሰዎች መሆን አለባቸው የሚለው ይህ ታሪክ ያስተምረናል። አልማዝን የሚቆርጠው ወይም የሚስለው የሚያስተካክለው ራሱ አልማዝ ብቻ ነው። የፈለገ ብረታ ብረት ብንደረድር አልማዝን መቁረጥ አይችልም። አንተም የሚያበላሽም ሆነ የሚያስተካክልህ የሚስልህ ጓደኛህ ነው። በአንጻሩ ደግሞ መጥረቢያ እንጨት በፈለጠ ቁጥር እየዶሎደመ ይሄዳል፣ ወይም ደግሞ ስለትነቱን እያጣ ይሄዳል። ይህ የሆነው እንጨትና መጥረቢያ ተመሳሳይ ቁስ ስላልሆኑ ነው። ሲጋጩ፣ አንዱ እየተሰነጠቀ ሌላው ደግሞ እየዶሎደመ ይሄዳል። የሚዶሎድምህን ሳይሆን የሚስልህን ጓደኛ መፈለግ ያስፈልጋል። ብረትን ብረት ይስለዋል ሰውን ደግሞ ባልንጀራው ይስለዋል። ብረትን ብረት ይስለዋል፣ ሰውን ደግሞ ባልንጀራው ይስለዋል ይባላል። ብረት በብረት ሊሳል የቻለው አንድ አይነት ቁስ መሆን በመቻላቸው ነው። በተፋተጉ ቁጥር ይበልጥ ለስራ የተመቹ እየሆኑ ይሄዳሉ። ከማይገጥሙ ሰዎች ጋር፣ አላማ ከሌላቸው ሰዎች ጋር መዋል ያደሎድ መሃል ከአንተ ጋር ተመሳሳይነት ያላቸው ሰዎች ጋር ተመሳሳይ ፍላጎት፣ ተመሳሳይ አላማ፣ ተመሳሳይ አመለካከትና ተመሳሳይ ግብ ካላቸው ሰዎች ጋር መዋል ስትጀምር እርስ በርስ ትሳሳላለ። ስለዚህ የሚስለን ጓደኛ የሚኖረን እኛም መሳል የሚችል ተመሳሳይ ቀና ባህሪ ይኑረን። ይህ አንድነት ታዲያ የአመለካከት እንጂ የገጽታ ወይም የመልክ የቁመት የጾታ አይደለም። ሁላችንም ሊያግባባን የሚችለው በሰዎች መካከል ያለን ልዩነት ሊያጠብልን የሚችለው ብቸኛ ኃይል ፍቅር ነው። እንደ አይጥ ፍቅር ይኑረን። አይጥ ያለ ፍቅር መኖር እንደማትችል ልናውቅ ይገባል። አንድ የምንሆነው በመከባበርና በመተሳሰብ መኖር የምንችለው በመካከላችን ፍቅር ሲኖር ነው። የሰው ልጅና አይጥ የሚያመሳስላት ያለ ፍቅር መኖር አይችሉም። አይጦች እንደ ሰው ልጅ ያለ ፍቅር መኖር አይችሉም። የተለያዩ የስነ አእምሮ ተመራማሪዎች ግኝት መሰረት፣ አይጥን በልጅነቷ ከእናቷ ከተለየች ትሞታለች። ብታባብላትም እንዳይበርዳት ብታደርጋትም በህይወት ልታቆያት አትችልም። እንዳትሞት ከፈለግ፣ በመደባበስና በማሻሸት ፍቅር መስጠት ይኖርብሃል። እንኳን ሰው ልጅ አይጥ እንኳን በፍቅር ጉልበት ትኖራለች። ጥላቻን ከውስጣችን አጥፍተን እራሳችንን በፍቅር እንሙላ። ምክንያቱም አእምሮ በአሉታዊ ስሜት ሲሞላ አሉታዊ ውጤት ይሰጠናል። አዎንታዊ ስሜት አዎንታዊ ውጤት ያመጣል። በዙሪያችን ያሉ ብዙ ሰዎች ፍቅርን ተርበዋልና ዛሬ ፍቅር በመስጠት እነዋል። ብዙ በሰጠን ቁጥር ብዙ ይመለስልናል። ወደ ቀጣይ ታሪካችን ስናልፍ ስትኖሩ ነገ እንደምትሞቱ በማሰብ ኑሩ ስትሰሩ ለዘላለም እንደማትኖሩ በማሰብ መልካም ስራ ስሩ። ከልብ ከምትወዱትና ከምታፈቅሩት ሰው ጋር በትንሽ አለመግባባት ለተወሰነ ጊዜ ተዘጋግታችሁ ከሱ እስኪመጣ ድረስ ነገሮችን በዝምታ ውስጥ እየጠበቃችሁ ሳለ በህይወት አለመኖሩን ብትሰሙ ምን ይሰማችኋል? ምን ይውጣችኋል? ህይወታችሁ፣ ስሜታችሁ ምን ይሆናል? አኗኗሯችሁስ ምን መልክ ይይዛል? አንዳንዴ ነገሮችን በዚህ መልኩ ማሰብ ጥሩ ይመስለኛል። ጠዋት ያየነው ሰው ከሰዓት ላናየው ወይም እስከ ወዲያኛው ላናገኛ እንችላለን ህይወት እኛ ባሰብናት ልክ አትሆንም ልትሆንም አትችልም የቱንም ያህል ግዙፍ ችግር ቢፈጠር ሁሉም ነገር አፈር ውስጥ ሲገባ ግዙፍነቱ ይቀላል ክብደቱ የግዙፍነቱን ያህል ዋጋ አይኖረውም ስለዚህ በሁለት ደቂቃ ውስጥ ለሚፈታ አለመግባባትና ችግር ያለ ልክ አስፍተን ህይወታችንን አናክብደው። ቀለል ብለን እንኖር። አብረን ስላመሸን አብረን ላይነጋልን እንደሚችል እናስብ። ስትኖሩ ነገ እንደምትሞቱ በማሰብ ኑሩ። ስትማሩና ስትሰሩ ደግሞ ለዘላለም እንደማትኖሩ በማሰብ መልካም ስራ ስሩ። ማደግ ማለት ልጅነትን መደበቅ ሲሆን፣ ማወቅ ማለት ግን ልጅነትን መፈለግ ነው። ህይወት እንዲቀላችሁ ከፈለጋችሁ አዲስ እንደተወለደ ህፃን በትንሹ የሚደሰት ሁሉም በቅንነት የሚያይ፣ ቶሎ የሚደሰት ቂም የሚያይዝ፣ ቶሎ ይቅር የሚልና የሚረሳ ሰው እንሁን። ሌላኛው ታሪካችን ደግሞ ይህንን ይመስላል። ከባለቤቴ ጋር ትዳር ከመሠረትን 21 ዓመት ሞላን። ባለቤቴ ራሴን እንድፈትሽ ያደረገችኝ ጥያቄ አቀረበችልኝ። 21 ዓመት ካንተ ጋር ስኖር አንድም ቀን ከእናት ጋር ለመዝናናት ስትወጣ አይቼክ አላውቅም። ዛሬ ማታ እናትህን እራት ምሽት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሀሳብ ከመገረም በላይ መሰጠችኝ። ተስማማሁኝ። ወደ እናቴ ጋር ደወልኩላት። ኡሚ፣ ዛሬ ካንቺ ጋር ሽርሽር መውጣት ፈልጋለሁ አልኳት። ደነገጠች። ምን ነው ሰላም አይደለም ልጄ? ምን ሆንክ? ባለቤትስ ሰላም አይደለችም እንዴ? በማለት የድንጋጤ ጥያቄዎች አርከፈከፈችብኝ አብሽሪ ኡሚ ሁሉም ሰላም ነው ካንቺ ጋር ለመዝናናት ፈልጌ ነው አልኳት በጣም ደስ አላት ተስማማች ወደ ማታ ተዘጋጅተሽ ጠብቂኝ አልኳት በቀጠሮ ሰዓት ወደ እናቴ ጋር ሄድኩኝ እናቴ በረንዳው ላይ ቆማ እየጠበቀችኝ ነበር እናቴም ሁለመናዋ ለመናዋ ተቀያይሯል እርጅና ተጫጭኗታል ሰላምታ ከተለዋወጥን በኋላ ወደ መኪናዬ አስገብቻት ጉዞ ጀመርን እናቴ በጣም ደስታ ይነበብባታል ልጄ ዛሬ ከአንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማዶቼ በሙሉ ተናግሬ ያለሁኝ። በጣም ከመደሰቷ የተነሳ አንድም የምታውቀው አልቀራትም፣ ወሬውን ለሁሉም አዳርሰዋለች። ወደ ሆቴል ይዣት ገባው። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩፖን ሰጠን። ኡሚ ምረጫ አልኳት። ፈገግ አለች። ከእርጅና የተነሳ ማየትን እንደማትችል ተረዳው። ላንብብልሽ አልኳት። ልጅ እያለህ ሆቴል ቤት ልንመገብ ስንል የምግብ ዝርዝር አነብልህ ነበር፣ አሁን እዳህን ክፈል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞተው አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ ከደስታ የተነሳ ምንም እየበላች አልነበረም። ደስታ በደስታ ሆናለች። በህይወቴ እኔም በጣም የተደሰትኩበት አጋጣሚ ነበር። ከእናቴ ጋር ተዝናንተን ስናበቃ ይህ ምሽት እንዲደገም ፈልጌ እማ፣ መቼ ተመልሼ ልምጣና ልውሰድሽ አልኳት በእንደዚህ ቀን ና፣ ነገር ግን እኔ ነኝ የምጋብዝህ ከተስማማህ ና አለችኝ። ፈገግ አልኩኝ። እሺ እናቴ ትጋብዥኛለሽ አልኳትና ተለያየን። በመሃል እናቴ ታመመች። ከህመሟም ድና አብሬያት የማሳለፍበት ምሽት ናፈቀኝ። ነገር ግን ከእናቴ ጋር ዳግም አልወጣንም። እናቴ ወደማይቀረው የሞት ጉዞ ተጓዘች። በጣም አዘንኩ፣ አለቀስኩ። ከእናቴ ጋር ቀጠሮ ይዘን በነበረበት ቀን አመሻሹ ላይ ከአንድ ታዋቂ ሆቴል ቤት ተደወለልኝ ዛሬ ራት ከባለቤት ጋር በነጻ ተጋብዛችኋል የሚል ነበር ግራ ተጋባው ማን ነው እንዴት ለማንኛውም እሺ እንመጣለን ብዬ ስልኩን ዘግቼ ምሽት ላይ ከባለቤቴ ጋር ሄድኩኝ ግብዣው ከደብዳቤ ጋር ቀረበልን ደብዳቤውን ከፈትኩት እንዲህ ይላል ልጄ ሰላም ላንተ ይሁን የራቱን ግብዣ ስንቀጣጠር መገኘት እንደማልችል አውቅ ነበር የሞት ቀጠሮዬ እየተቃረበ እንደነበር ነፍሴ ይነግረኝ ነበር ልጅ፣ ይኸው እኔ በቃሌ መሰረት ጋብዣሃለሁ። በእኔ ፋንታ ውዷ ባለቤትህ አብርሃን እንድትሆን ፈቅጃለሁ ይላል። ሳይታወቀኝ እምባዬ ወረደ፣ አለቀስኩ። 21 ዓመት ሙሉ የዘነጋሁትን ውድ አሁን ማጣቴን አወቅኩ። ስንቶቻችን ይሆን ካገባም በኋላ እናቶቻችንን የምናስታውሳቸው? መልሱን ለእናንተ ልተው። አበቃው። ከወደዳችሁት ኮሜንት፣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።